በስም አብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። በመላው ዓለም የምትኖሩ የሉሉ እግዚአብሔር ቤተሰቦች በቅድስ ሥላሴ መለኮታዊ ስልጣንና አገዛዝ እንደምንዋላችሁ እንደምንሰነበታችሁ አሜን። ኃያሉ መድኃኒዓለም ስሙ ይክበር ይመስገን፣ አሜን። ዛሬ የምንማማር የትምህርታችን ርዕስ የሚሆነው ክፉ መናፍስት ቁጥጥር ውስጥ ስንሆን መናፍስትን ሲያዳክሙን የሚኖረን ጸባያቶች ነው። ይሄ ደግሞ በመናፍስት የበለጠ እየተጠቃን መሆኑን እንድናቅ የሚያደርግ ትምህርት ነው። ወደ ትምህርታችን ከመሄድ በፊት መሄዳችን በፊት የበረከት ስራዎች እያደረግ ነው። በተደጋጋሚ እያስታወስኳችሁ ነው። የጥቅምት መድሀኒ ዓለም የሄዳር ቅዱስ ሚካኤል እና የቅድስት አርሴማ ሰማይቱ ቤት እየሰራ ነው። ሁለቱ ዝክር ነው መድሀኒ ዓለም እና የቅዱስ ሚካኤል የሰማይቷን ደግሞ ቤተ ክርስቲያን መስራት ነው። እንግዲህ በቻላችሁት መድኃኒያለም በፈቀደላችሁ እንድትሳተፉ ጥሪያችንን እናቀርባለን። መድኃኒያለም ይርዳን። እሽ ወደ ትምህርታች ስንመጣ ክፉ መናፍስት ቁጥጥር ውስጥ ስንወድቅ ምን አይነት ጸባይ ነው የሚኖረን የሚለውን ነው የምናየው። አሁን መናፍስ በውጊያ ውስጥ በውጊያ መውደቅ፣ መነሳት፣ ማሸነፍ፣ መሸነፍ፣ ማጥቃት፣ መጠቃት፣ መድከም፣ ማዳከም አለ። ይሄ የውጊያው ባህሪ ነው። በዚህ ውስጥ ግን እኛ በእሱ ውስጥ ቁጥጥር ስንሆን ወይም እሱ ሲያሸንፈን ምን አይነት ጠባይ ይኖረናል የሚለውን ነጥብ ነው የምናየው። አንደኛ ክፉ መንፈስ የበለጠ ሲያጠቃን የሚኖረን ገጸ ባህሪ በአለማዊ ላይ ማተኮር አለማዊ ላይ እናተኩራል። የመጀመሪያው ነጥብ ይሄ ነው። አለማዊ ላይ ማተኮር ማለት አለባበስ፣ አመጋገብ ተክለቁመና ስፖርት ትጀምራለ፣ ፀጉርን ታበጥራለ፣ ጥርስን ትቦርሻለ፣ ፏ ትላለ ነው የምትሉት። እንደዚህ አይነት መልክ ገጽ ነው የሚኖር። ይሄ ጥሩ ሆኖ ነው ግን፣ በመንፈሳዊ ሕይወት ጉዞ ላይ ያለውን መዳከም በአለማዊነት ላይ እንድትሸፍንና ቢዚ እዛ ላይ እንድትሆን ያደርጋል። ስለዚህ መጀመሪያ በመናፍስ ቁጥጥር ስንሆን መንፈሳዊ ሕይወታችን መዳከሙ እንዳለ የአምልኮት ህይወታች መቀዝቀዝ እንዳለው ነው። አንዱ መገለጫ ጸባያችን የዓለማዊ ማተኮር፣ ፊልም ማብዛት፣ ዘፈን ማሳደድ፣ የዓለም ጨዋታዎችን መልመድ፣ አለባበስ ሰክለቁመና መና መምረጥ፣ ይ ምናም ውበት ላይ ማተኮር፣ መናፍስት እጅ ስር ስንወድቅ የሚኖረን አንድ ገፀ ባህሪ ነው። ሉቃስ እንዲላ ዘጠኝ ሀያ አምስት ላይ ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅማላል? ምንም። ሰው ውበቱን ጠብቆ ተክለቁመናውን ጠብቆ መልኩን ጠብቆ አለባበሱን ጠብቆ አነጋገሩን አሳምሮ ነፍሱ ከተያዘ ምን ይጠቅመዋል? በሰይጣን ቁጥጥር ውስጥ ከሆነ ምን ይጠቅመዋል? ዛሬ ትንንሽ ልጆች በዓለም ላይ በጣም ሀብታም ሆኖ ብዙ መኪና ኑሯቸው ብዙ ወርቅ ኑሯቸው በብዙ ሚሊዮን የሚቆጠር አልባሳት እየለበሱ ነፍሳቸው ግን ሰይጣን እጅ ላይ ነው። ለዛ ነው ዓለምን ሁሉ አትርፎ ይላል በሰይጣን እጅ ቢሆን ምን ጥቅም አለው? ያ ለነፍሱም አይሆነውም ለስጋውም አይጠቀምበትም፣ ዝም ብሎ ነው የሚሆነው። ስለዚህ ዓለማዊነት ላይ ማተኮር መጥፎ ነው። አለባበስ አካሄድ ምናምን ሳይሆን በይበልጥ እንድንረዳው መናፍስት እጅ ስንሆን ውጫዊ የሆነ ውበትና መልክ ተክለቁመና ላይ በስፋት ጊዜና ቦታ ሰጥተን እንጨነቃለን ለማለት ነው። ይሄ አንደኛው ነው። ሁለተኛ ተፈላሳፊዎች እንሆናለን። ፍልስፍናን ማዘውተር የምናነባቸው መጽሐፍት፣ የፍልስፍና የምናያቸው ፊልሞች፣ የውጭ ፊልም ዘፈንን እየመረጥን ፍልስፍና በተለይ ራምባ ትላልቅ ተፈላሳፊዎች አሉ። እነሱ ሰው ሆነው ወደ መንፈስነት የተለወጡ ሀሳባቸው ማለት ነው። የእነሱን እያነበብክ ለመንፈሳዊ ነገር ላይ ጥያቄ ታነሳለን። ስገድ ስትባል ለምን ትደክማለ ትላለ። ጸልይ ስትባል እግዚአብሔር መጥፎ አምላክ ነው፣ በመናፍስ እንድንጎዳ ይፈልጋል የሚል ፍልስፍና ታመጣል። ለሰይጣኑ ይመቸዋል። ከዛ ስርስር አርጎ ያቀ ያስቀምጥልንና ነገ ትንሽ ልባግ እንደልጸል ብትላችል ልስገድ ብትላችል ቀድሜ ሰራው የሰራው ያስቀመጠልን ነገር አለ። ስለዚህ ፍልስፍናውን ለመንፈሳዊ ሰው አይመከርም ሲጀምር ፍልስፍና ዓለማዊ ህይወት መንፈሳዊ ስትሆኑ አንዱ መገለጫቸው ዓለምን መናቅ ሰው አግብቶ ሚስቱ ኑሮት ልጅ ኑሮት ዓለማዊ ነገር የማይሸተው ብዙ ከመንፈሳዊነቱ የተነሳ እግዚአብሔርን ከመውደዱ የተነሳ እግዚአብሔርን ስናይ ስንወድ በልባችን ሲታተም መጀመሪያ የሚገለጠው የዓለም ምናምንት መናቅ ነው፣ የዓለምን ውበት መተቸት ነው፣ የሰማዩን ብቻ ባይምሮ መሳል፣ በእግዚአብሔር ህግና ትእዛዝ መሄድ በረከትን መፈለግ ማሰስ፣ የቅዱሳንን ህይወት ማጥናት፣ የቅዱሳንን ኑሮ አብነት ማድረግ እነሱን ማየት ነው። ይህ ነው ሰው ከውስጥ መንፈሳዊነት ሲረዳ የሚመጣው። ይሄ የፍልስፍናው ዓለም ኢምንት ነው፣ ትርጉም አይሰጥም። እናንተ ህይወትን በካልኩሌሽን አሸንፋለሁ ለሁ ብላ አትነሳም። ህይወት በእግዚአብሔር እጅ ነው። የፈለግኩትን መድኃኔዓለም የምጠይቃለሁ እሱ ያሟላልኛል። ይሄ ነው እምነት፣ ተስፋ እግዚአብሔር ነው። ሁሌ የምታስበው እግዚአብሔርን ለማስደሰት ነው። ይህ መንፈሳዊ ህይወት መለያ ነው፣ የመንፈሳዊ ሰው መገለጫው ነው። መናፍስት እጅ የወደቀ ሰው ደግሞ ተፈላሳፊ፣ ህይወቱን በፍልስፍና ነው የሚመራው። ፍልስፍናው ለመንፈሳዊ ህይወት ጠንቅ ነው፣ ለእግዚአብሔር ቤት ጠንቅ ነው። ቤተክርስቲያን መጥቶ ራሱ ይፈላሰፋል። ለዛ ነው ሁሉም ወጣታውን ጥያቄ ነው፣ ሁሉም ሰው ጥያቄ ነው፣ የሆነ መምህር ትንሹም ትልቁም ጥያቄ ነው። ለምን መንፈሳዊ ህይወታችንና አቅማችን ክፉ ኃይል በትንሹም ቢሆን አነቃንቆታል። ለዛ እና በመናፍስት ቁጥጥር ውስጥ ስንወድቅ የመጀመሪያው ወይም ሁለተኛው ነጥብ ልንረዳው የሚገባው ከዓለማዊነት በተጀማሪ ፍልስፍና እናበዛለን፣ ዘፈን እናሳድጋለን፣ ፊልም መዝናኛችን ነው፣ መብል ላይ እናተኩራለን። ይህን ማሰብ ያስፈልጋል። ሌላው ሶስተኛው ነጥብ እስኪ መጽሐፍ ቅዱስ እ ዳዊት እንዲህ ይላል 128 ላይ በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉን በዙሪያ ሁሉ ይመላለሳሉ። ክፎች በዙሪያው ይመላለሳሉ በሰው ልጆች ዘንድ ይላል። ምናምንቴ ፍልስፍና ነው ምናምን የዓለም ፍቅር ነው። ጊዜያዊ ውበት ነው። ጊዜያዊ ውበት ስላችሁ ጊዜያዊ መሻት ነው። ይሄ የሚመኝ ሰው ይላል ክፉዎች፣ ዳቢሎስ ክፉ፣ ሰይጣን ክፉ፣ ዛሮቹ ክፉ፣ አይነጥለው ክፉ፣ ቡዳው በዙሪያው ይመላለሳል። ተፈላስፈ ቡዳ ነው የምሰበሰው ውበት ግን ተቀባብቶ አእምሮ፣ ደምቆ ወጥቶ ቡዳ ይዞ ነው የሚገባው ቤቱ ያ ህይወት ግን ይዘዋል። ሴቶች ከሆኑ ማኅፀናቸው ላይ ይቀመጣል። ወንድ ከሆነ እድልን ይዘዋል። ይሄ ነው እንግዲህ። ስለዚህ ሰው ተፈላሳፊ፣ ዓለማዊነት መንፈሳዊ ህይወትን አቀዝቅዞ በሰይጣን እጅ ወድቆ ዓለማዊነት ሲገለጥበት በክፎች በዙሪያው ይመላለሳሉ ይላል። ክፎች ሰውም ክፉ፣ ጊዜውም ክፉ፣ ዘመኑም ክፉ፣ መናፍስቱም ክፉ ነው የሚ የልቡን መዝገብ ክፉ ሀሳብ ሁሉ ክፉ። አያስደስተውም መንፈሳዊ ነገር። አዎ እንግዲህ ይደረጋል። አስቸጋሪ ነው። ስለዚህ ይሄ መንፈስ በመናፍስ እጅ ስንወርቅ በቁጥጥር ውስጥ ስንወድቅ አንዱ መለያ ጸባያችን የሚኖረን ባህሪ የሚገለጥብን ይሄ ጸባይ ነው። ይሄ ምናምንቴ ነገር አፍቃሪዎች፣ አሳዳጆች እንሆናለን እ አሁን ዛሬ ብዙዎች ናቸው። አምልኮት ህይወት ለምዶ መናፍስ ሲያሸንፋቸው ተፈላሳፊ ሆነዋል። አምልኮት ላይ ቆይተው መናፍስ ሲጥላቸው ዘፈን አሳዳጅ ሆነዋል። አምልኮት ሆነው ሆነው መናፍስ ጋር ታግሎ መናፍሱ ሲጥላቸው እንግዲህ ቤተ ክርስቲያን እርግፍ አድርገው ትተው አምላካቸውን ትተው የራሳቸውን ዓለም ፈጥረው በዛ ውስጥ ይኖራሉ። እነሱ በራሴ ጥረት፣ በራሴ ሀሳብ፣ በራሴ ማንነት ምናምን ምናምን የሚሉት ነገር አለ። በዛ መነዳት ነው። ይሄ አደገኛ የሆነ ጉዳይ ነው። ሌላው መናፍስት ሲጥለን በእጁ ውስጥ ስንወርቅ መንፈሳዊ ህይወት እምቢ ይለናል። እምቢ አምልኮት፣ እምቢ ጸሎት፣ እምቢ ስግደት፣ እምቢ ልክ እንደ ግድግዳ ነው። በቃ ዝግት ሚለው። ልቦናችን እሺ አይልም ውስጣችን አይነቃቅም እንሞክረዋለን ሴንስ አይሰጠንም ምንም ትርጉም አይሰጠንም ይሄ በእጁ ውስጥ ስንሆን አዎ አዎ ከባድ ነው በጣም መንፈሳዊ ወስ ሲዘጋ ደግሞ ራዕይ ይዘጋል ህልም ይዘጋል ሰማይ ይዘጋል የነፍስ አይን ይዘጋል በረከት ይዘጋል አዎ እድል ይዘጋል እግዚአብሔር ይርቃል ቅዱሳን ይርቃሉ ሁሉም ነገር ይዘጋል መናፈስ ታሸነፈ ማለት አይደል? ይህን ማሰብ ያስፈልጋል። ስለዚህ ዛሬ ሰርተን እጃችን ላይ ባዶ የምንሆነው አስበን ሀሳባችን ከግብ የማይመታው እንደ ሰው ሩጠን የማይሳካለን ውጭ ሀገር ወተን ኢትዮጵያ ወርደን ላይሄደን ታች ወተን አሁንም እዛው ላይ የሆን ነው፣ በክፉ መንፈስ ተይዘን የእግዚአብሔር እጅ ስላጠራ ሌላው ክፉ መንፈስ ቁጥጥር ውስጥ ስንሆን መናፍስት ሲያዳክሙን ከሚኖሩ ጸባያቶች መካከል አንዱ የመናፍስትን ሹክሹክታ የሰማን መንፈሳዊ ህይወት ላይ ለምን የሚል ጥያቄ ማንሳት እድል ይወሰዳ ስትባሉ ለምን ትላላችሁ? እግዚአብሔር ክፉ አምላክ ነው እንዲ፣ ፍልስፍና ነው። መናፍስት ልብን ይዘጋዋል። ድሮ እኮ ታምን ነበር፣ አሁን ለምን ትላል? መናፍስት ይሄን ያደርጋል። ለምን ይሄን ለምን የሚል ስሜት ያስተማረ እሱ ነው። በቁጥጥር ውስጥ ሆነ እንደዚህ አደረግህ ለምን፣ እንደዚህ አደረግህ ለምን። እንግዲህ መጽሐፈ ምሳሌ 16፥27 እንዲላል ምናምንቴ ሰው ክፋትን ይመሳል፣ በከንፈሩም የሚቃጠል እሳት አለ ይላል። ምናምንቴ ሰው ክፋትን ይመሳል፣ በከንፈሩም የሚቃጠል እሳት አለ ይላል። በከንፈሩ ነው የሚጠፋው፣ በተናገረው ልክ ነው መዝገቡ የሚያዘው ይሄ አንደበት፣ በብዙ ነገር ያጠፋል። አንደበት በት ሰው ብዙውን ኃጢአት የሚሰራው በአንደበቱ፣ ክርስትናውን የሚያጎድፈው በአንደበቱ፣ የሥላሴ ልጅነትን የሚያቀዘቅዘው በአንደበቱ፣ በቱ ዓለም የሚነዋወጠው በአንደበት አይደል? አንደበት ትንሽዬ ነች። እንዴት ትንሽ እሳት ሙሉ ጫካ ያቃጥላል? ያለ ያዕቆብ በመልእክቱ ትንሽ ሁና አጥንት ሳይኖራት አጥንትን ትሰብራለች። መላ ሰውነትን ታናካለች። አንደበት ምላስ ው ውስጥን ትረብሻለች። መንፈሳዊ ህይወትንም ታዳክማለች። ከእግዚአብሔር ታረቃለች። ድሮ የነበረን ፍቅርን ታቀዘቅሳለች። ክርስትና ላይ ፍልስፍና እንዲገባ ታደርጋለች። ክርስትናና ፍልስፍና እምነትን ያጠፋል አብሮ ከተጋጭ የክርስትና ህይወት ጉዞና የፍልስፍና ርዕዮተ ዓለሞች ወይም የፍልስፍና ትንታኔዎች ሲጋጩ እምነት ላይ ጥያቄ ይነሳል። ዛሬ ብዙ ሰው ተፈላስፎ ተፈላስፎ እምነቱና ማህተቡ ነው እንጂ ያለው ልቡ በመንፈሳዊ ኮሌጆችም በተለያየ ቦታም ተምሯል፣ ግን ማህተቡ አለ ልቡ ይል አባቶቻችን ይህን ያህል ሳይማሩ እግዚአብሔር ለነሱ ቅርብ ነው፣ እምነት አለ። ስለዚህ ፍልስፍና ምን ያህል ህይወትን እንደሚያጠፋ መማር፣ መጥፎ ነው አይደለም። የዓለምን ነገር ማወቅ እንኳን ካለብን ማወቅ፣ መስማት ያለብን መጀመሪያ ልቦናችንን በእግዚአብሔር ኃይል አሲዘን ነው። መጀመሪያ የማይነዋወጥ እምነት ገንብተን ነው። መጀመሪያ የማይነቃነቅ አምልኮት ህይወት ይዘን ነው። ከዚ የዓለሙ ነገር ምናምንቴ ነው፣ ለኛ ምናምንቴ ምንም ትርጉም አይሰጠን። አለበለዛ እምነታችን ይጠፋል፣ ሃይማኖታችን ይቀዘቅዛል፣ ብዙ ነገር ይበላሻል። በተለይ ውጭ ሀገር ያለን ሰዎች የውጭ ሀገሩን ባህል የውጭ ሀገሩን ትምህርት ሳይንሱን ጥሩ ነው። መድኃኔ ዓለም በገለጠላቸው ያው ክፉ መንፈስ ቢቀላቀልም አይምሮን የፈጠረ ሥላሴ ነው። እሱን ስትማሩ መጀመሪያ አምልኮት ሊኖራችሁ ይገባል። አምልኮት ካለ የአሕዛቡ መንፈስ አይበላችሁም። የአሕዛቡ ትምህርት አይነካችሁም። ባህላቸው አይዋህዳችሁም። ልቅ አትሆኑ። ህግ አላችሁ። ትእዛዝ አለ። ህግ እግዚአብሔር አለ በልባችሁ ስርዓት አላችሁ። አነጋገራችሁ የተጠበቀ ነው። አከዋዳችሁ ባህላችሁ እያሳል ይሄ ግን መጀመሪያ አምልኮት ለዛ ልጁ ሲያድጉ ግብፃውያን ያውቁበታል። የልጅ አስተዳደግ ቤተሰብ እጃቸውን ይዘው ወደ ቤተ ክርስቲያን ከህፃንነት ጀምሮ ቤተክርስቲያን እያዩ ያድጋሉ። ቤተክርስቲያን እየተማረው ያድጋሉ። የቤተክርስቲያን ፍቅር በልቦናቸው ይተከላል። የእግዚአብሔር ሕግና ትዕዛዝን ፈሪያ እግዚአብሔርን ያውቃሉ። አለም ያን ጊዜ ቢያናውጣችሁ ምንም ይመነኩሳሉ። ጭራሽ አለሙን እያዩ አለሙን እያወቁት ይመነኩሳሉ። መጀመሪያ የሰማይ አምላክ ፍቅር በልብ ሲተከል የዓለም ጉዞ በሙሉ ትርጉም አይሰጣችሁ እና መጀመሪያ ቦታ መያዝ ያለበት ነው መያዝ ያለብን በልቦናችን። ከክፉ መዝገብ ክፉ ይወጣል፣ ከመልካም መዝገብ መልካም ይወጣል አይደል የሚለው ሉቃስ ስድስት አርባ አምስት ላይ አንድ በት የሚወጣው በህይወት የሚተረጎም በልብ ያለነው ስለዚህ ይህንም ልናስብ ይገባል እና በጣም ጥንቃቄ መንፈሳዊ ህይወታችን እና ውጊያ ህይወት ላይ ጥንቃቄ ያስፈልገናል። እያንዳንዷ ቅጽበት፣ እያንዳንዷ ጉዞ ህይወታችን ላይ ዋጋ፣ ነፍሳችን ላይ ዋጋ አላት ብለን ማመን አለብን። በአጠቃላይ ክፉ መናፍስት ቁጥጥር ውስጥ ስንሆን መናፍስት ሲያዳክሙን ከሚኖረን ባህሪያቶች መካከል አንዱ መንፈሳዊ ህይወት መቀዝቀዝ፣ የአምልኮት ህይወት መውረድ ወይም መጥፋት፣ የእምነት ነገር መደብጀሽ፣ መንፈሳዊ ነገሮች ላይ ትኩረት አለመስጠት። አንድ ሁለተኛ፣ ውጫዊ ውበት ላይ፣ ደምግባት ላይ፣ መኳኳሉ ላይ፣ መዋቡ ላይ የአእምሮ ደምቆ ለቡዳ መታየት ምንድን ነው የሚሉት ይህናሁን። ሁለት ሌላው ፍልስፍና ፍልስፍና በተለይ ከእግዚአብሔር የሚያርቁ ፍልስፍና ውስጣችንን ተተክሎ የሚቀመጥ ፍልስፍና አይምሯችን የሚበርስ ፍልስፍ እምነታችንን የሚያናጋ ፍልስፍና ማንነታችን የሚያሳጣ ፍልስፍና ከእምነት ጎዳና የሚያወጣ ፍልስፍና እና ፊልም እና ይሄ በተለይ የሆሊውድ ፊልሞች በሆሊውድም መንፈስ አላቸው። የህንዱ የሆሊውድም አላቸው። ሆሊውድማ ተው ኢሉሚናቲ ጋር ተፈራርመው ነው በብዛት የሆረሩ ቫምፓየር ዘ ሉሲፈር የሚል ፊልም አለ። ዩኒቨርሲቲ እያለው ልጆች ሲያዩ ምናምን ሰማ ዘ ሉሲፈር ዘ ቫምፓየር ዲያሪ ምናም ሲሉ፣ ይሄ ደግሞ ሮማንቲክ የሆኑ ፊልሞች ደግሞ የዝሙት አላቸው፣ የዝሙት መናፍስት አላቸው። በተመሰጥን ቁጥር የእነሱን መንፈስ እንላበሳል። የኮሪያው የቻይናው ፊልም ደግሞ ያው እሱ ነፃ ነው እንዳትሉኝ የራሳቸው እንደ የሀገሩ የራሱ የሆነ መንፈስ አለ። እንኳን ኮሪያ እና ቻይና ይቅረና ተው እስኪ ብዙ ብዙ ጉድ አለ ውስጥ ውስጥ ከሄድ ምክንያቱም እንደዛ ምን አለ ምን ዛ ጻድቅ የለ ሰማይት የለ ኮሪያ ውስጥ ምን አለ? ጠፍቷል እኮ የእግዚአብሔር ሕግ ምንድነው? ሕገ ልቦና ነው። ራሳቸው በፈጠሩት ህግ ነው የሚኖሩት። መድኃኒዓለም ልብ ይስጠ ይሄ ሁሉ አለ። ሌላው ለምን የሚል ጥያቄዎች ማብዛት፣ በተለይ የመናፍስን ሹክሹክታ ማዳመጥ እና ለምን አቤት። ዛሬ አባቶቻችንን መምህራንን በጣም ከሚያንገላታቸው መካከል አንዱ የመናፍስ ሹክሹክታ ነው። ለእነሱ ጸጋ ነው በረከት ነው፣ ነገ ብዙ ዋጋ አላቸው ከእግዚአብሔር ዘንድ የማይጠፋ ስም ታሪክ አላቸው። አምልኮት ለትውልድን አስርፀዋል። የሆነ ትውልድ ከነስር መሰረቱ በእግዚአብሔር ህግ እንዲያዝ አድርገዋል። ይሄ ቀላል አደለም። ጣዖትን አጥፍተዋል። መናፍስትን አስወጥተዋል። ጤንነት እንዲያገኙ አድርገዋል። ይህ የጸጋቸው የድካማቸው ውጤት ነው። ግን ብዙ ሰው ከነ ቤተ ክርስቲያን ጭምር የመናፍስትን ሹክታ ቤተክርስቲያን ስላችሁ እሷን አደለም፣ ቤተክርስቲያን ያሉ ሰዎች ጭምር የመናፍስን ሹክታ እየሰሙ አስወጥተዋቸዋል። አስቡት፣ ቅዱስ ቁርባን እየፈለጉ አይችሉም፣ ማገልገል እየፈለጉ አይችሉም፣ ቤተክርስቲያን መካፈል የአገልግሎቷ መካፈል እየፈለጉ አይችሉም። ይህን ያህል መፍት ማጠን ምንድን ነው ታዲያ? ሰው ሰንበት ቤተክርስቲያን እንዳይሄድ ሰንበት እንኳን ቤተክርስቲያን ለመሄድ ሰንበት ለመቀበል ሰንበትን ለማክበር ስንት እንዳላደጉባት ቅዱስ ቁርባን እንዳልተቀበሉባት፣ ዛሬ አይቻል የመናፍስት ሹክታ ነኝ። ሰውም የመናፍስትን ሹክታ ሲሰማ ራሱ አቅጣጫውን ይስታል፣ አካሄዱን ያጣል፣ መስመር ይስታል። መናፍስት ሹክታቸው ደግሞ አይለይም። በጣም የሚገርሙ እኮ ነው። ቅጽበታዊ የሆነ ሀሳብ ነው። ሹክ በቃ ቅጽበታዊ ነች። እሷን ያንተ ይሁን የእሱ ለመለየት አስቡት ብትለየው እንኳን ሌላ ያመጣል። አካሄዱን ብትለይ እንኳን ሌላ ውጌ ይከፍታል። መናፍስት አንዱን ቀዳዳ ስዘጋበት፣ ሌላ ይከፍታል። አንዱ ስዝታሸንፈው ሌላ ይሄዳል። አንዱ ሲሰለቸው፣ ሌላ ቦታ ይቀመጣል። አንዱ ጋር የነበረው ትግል በብዛት በጸሎት ስታዳክመው ከዛ ይነሳና ሌላ አካል ላይ ተቀምጦ ሌላ ውጌ ይከፍታል። ምን አይነት አሰልቺ የሆነ ህይወት እንደሆነ ያዩት ነው የሚያውቁት። ግን ይሄ በረከት አለው የእግዚአብሔር አይን እንቀምሳለን እግዚአብሔር እናያለን። አንተ አስበው፣ ትናንትና አምላክ ፊት የማትጸልይ ሰው ዛሬ ትጸልያለ፣ መናፍስት ስላጠቁ። ትናንትና ለአምላክ አልቀሰ መንገር የማትችለው ነገር ዛሬ አልቀሰ ትናገራለ። ለየትኛውም ነገር መፍትሄ እግዚአብሔር ነው። ህገ እግዚአብሔር ነው መተዳደሪያ። ይሄ ቀላል አይደለም። ይሄ ወደ ትውልድ ከተላለፈ ትውልድ በሙሉ በመንፈስ ቅዱስ እንዲያዝ ያደርጋል። እግዚአብሔርም ቅን የሆነ ሰው ለቤተ ክርስቲያን ይሰጣል። ቅን የሆነ አገልጋዮችን እንዲወለዱ ያደርጋል። ትናንትና የነበሩ ጻርካን ዛሬም እንዲመጡ እና አቡነ ተክለ ሃይማኖት እንደ አቡነ ተክለ ሃይማኖት ያለ ጻዲቅ ኢትዮጵያ ምድር ላይ እንዲነሳ በእኛ ዘመን ይሆናል። የአምልኮት ህይወት ነው የሚያደርገው መድኃኒዓለም ለዛ ያብቃን። ክፉን ኃይል ያዝልን። ለመንግስቱ ያብቃን። አሜን። ስዋል እግዚአብሔር